የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይ ተርሶችን እነሆ የአዊ ብሔረሰብ አስተዳደር አሁንም በርካታ ወጣቶችን ለማሰር እየተንቀሳቀሰ መሆኑ ተገለጸም በስፋት የምንቃኘው ጉዳይ ይሆናል የኢፌድሪ መንግስት ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ሲል ቋሚ ሲኖዶሱ አስታወቀም። ይህንንም በስፋት እንዳስሰዋለን። ምርጫችን ሰላም ነው፣ አስተዳደራችንን የሚነካ የሕወሓትን ከፋፋይ ቡድን አንታገስም ሲሉ የትግራይ ደቡባዊ ዞን ሰላማዊ ሰልፈኞች ተናገሩ። ክብራትና ክብራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሀኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም። የአዊ ብሔረሰብ አስተዳደር አሁንም በርካታ ወጣቶችን ለማሰር እየተንቀሳቀሰ መሆኑ ተገልጿል። የአዊ ብሔረሰብ ዞን ዋና አስተዳዳሪ አቶ ቴዎድሮስ እንዳለው ላገው ህዝብ ያለውን ጥላቻ አጠናክሮ መቀጠሉን የአገው ሚዲያ ታማኝ ምንጮች ገልጸው የስብሰባው ዘመዶቹን እየሰበሰበ የሰላም ማስጠበቅ ጉዳይ የመንግስት ብቻ ባለመሆኑ አሁን ያለውን ሰላም በማጽናት ረገድ ህብረተሰቡ የድርሻውን እንዲወጣ እያለ የሐሰትና የሽምግልና ቃላትን እየተናገረ ሽብር እየፈጠረ የሚገኘው ግን የዞኑ አስተዳዳሪ አቶ ቴዎድሮስ እንዳለው መሆኑን ገልጸዋል። ይህንንም ሲገልጹ በእያንዳንዱ መድረክ አገውን ወክሎና በአገው ህዝብ ስም ተሹሞ ሳለ፣ ነገር ግን በአገው ህዝብ ላይ የተፈጸመውን ግፍ በየትኛውም ጊዜና ቦታ ገልጾ እንደማያውቅ የገለጹት እነዚህ አገው ሚዲያ ምንጮቻችን የክልሉ መንግስት ሆን ብሎ አገውን ለማጥፋት ያስ ተቀምጠው የአገው ጠላት ነውም ብለዋል። ስለሆነም በሁሉም የአገው አካባቢዎች በማንነቱ የሚተማመን ማንኛውም አገው እንዲታሰር ትዕዛዝ ጭምር አውጥቶ እያስፈለገ ሲሆን አማካሪው ደግሞ ለአዊ ብሔረሰብ ዞን ድጋፍ ሰጪ ተብሎ የተመደበው አቶ ግዛቸው ሙሉ ነህ መሆኑን አረጋግጠዋል። ስለሆነም ሰላምን ለማጽናት በሚደረገው ጥረት አጠቃላይ የህብረተሰቡን ፍላጎትና የመንግስትን የትኩረት አቅጣጫ የሚረዳ አስተዳዳሪ ቢመደብ የሚል የክልሉና የዞኑ አመራር ሰላም እንዳይሰፍን የሚሰሩ ከመሆናቸውም በላይ ህብረተሰቡን የሚያሰቃዩ መሆናቸውን አረጋግጠዋል። የአገው ዞን ህብረተሰብ በጽንፈኛው ቡድን የሚፈጸሙ ድርጊቶችን በመታገል ባሳየው ቁርጠኝነት አሁን ላይ በብሔረሰብ አስተዳደሩ በሁሉም አካባቢዎች አንጻራዊ ሰላም እየተገነባ ቢሆንም የዞኑ አስተዳዳሪ አቶ ቴዎድሮስ እንዳለው ደግሞ በዚህ ደስተኛ ያልሆነም ይመስላል ተብሏል። ምክንያቱ ደግሞ አሁን ላይ ከእያንዳንዱ ቀበሌ አንድ ወጣት አስራለሁ የሚል እቅድ አውጥቶ እየተንቀሳቀሰ እንደሚገኝና እንዲሁም ደግሞ ከዚህ በፊት ከአራት ወራት በላይ ታስረው የነበሩትም በድጋሚ እስር ቤት ለማስገባት እየተፈለጉ መሆናቸውን ለአገው ሚዲያ የደረሰው መረጃ ያመለክታል። በአሁኑ ጊዜ በብሔ ብሔረሰብ ዞኑ ሁሉም ወረዳዎች ሰዎች በአደባባይ ባገውነታቸው ብቻ በጽንፈኛው ቡድን እየተረሸኑ ሲሆን የዞኑ አስተዳዳሪና አማካሪዎቹ ግን ይህንን ከመግለጽ ተቆጥበዋል። በአማራ ክልል በሰላም እጦቱ ምክንያት የንግድ ስራችን ተረጋግተን ባለመስራታችን ለኪሳራ ተዳርገናል ሲሉ የክልሉ ኗሪ ነጋዴዎች ገለጹ። በአማራ ክልል በሁሉም ወረዳዎች የተረጋጋ ኑሮና ሰላም ከራቀ ሁለት ዓመታት ገደማ ሆኗል። በዚህም ምክንያት ህዝቡ በነፃነት መንቀሳቀስ አልቻለም። ከአብዛኛው ዞኖች ወደ አዲስ አበባ የሚደረግ ጉዞም የለም። በዚህም ምክንያት ህዝቡ ውድ የሆነ የሚሆነውን የአየር ትራንስፖርት ለመጠቀም ተገዷል። ይህንን ለመጠቀም ደግሞ በትንሹ አንድ ሳምንት ቀድሞ የአየር ትኬት ማስቆረጥ ግድ ይላል። የአየር ትራንስፖርቱ ደግሞ ለንግዱ ምቹ አይደለም። በዛሬ ጥንክራችን በክልሉ ርዕሰ ከተማ በቅርብ ርቀት ላይ የምትገኘውን የሰሜን ጎጃም ዞን አቸፈር ወረዳ ህዝብ ብሶትን ላብነት እንቃኛለን። በሰሜን ጎጃም ዞን በሰሜን አቸፈር ወረዳ የብልጽግና ጉዟችንና የንግዱ ማህበረሰብ ሚና በሚል መሪ ቃል በወቅታዊ የሰላምና የንግድ እንቅስቃሴ ዙሪያ ከንግዱ ማህበረሰብ ጋር የምክክር ውይይት በሊበን ከተማ ተካሂዶ ነበር። በር የዞኑ ነጋዴዎች እንደገለጹት ከሆነ የሰላም እጦቱ ንግዳቸውን ተረጋግተው እንዳይነግዱ የገዙት እህል በወቅቱ ባለመሸጡና በነቀዝ በመበላቱ ለኪሳራ እየዳረጋቸው መሆኑን ተናግረዋል። መንግስት የንግዱን ማህበረሰብ ከጎኑ ለማሰለፍና የጋራ ተጠቃሚነትን ለማረጋገጥ ፍትሐዊነትን የተላበሰና ወቅቱን ያገናዘበ ግብር ከመጣል ባለፈ የመልካም አስተዳደር ጥያቄዎችን በወቅቱ መመለስ ይጠበቅበታል በማለት የመንግስትን ድክመት ተችተዋል። የወረዳው የገቢዎች ጽህፈት ቤት ኃላፊና የብልጽግና ጽህፈት ቤት የፖለቲካ ዘርፍ ተወካይ አቶ አዳማ አዳነ በበኩላቸው ለሰላም ስንል በጋራ መቆም ባለመቻላችን በርካታ ተጽዕኖዎች ደርሰውብናል። የመልካም አስተዳደርና የግብር ጫናዎችን ለመቀነስ እንዲሁም ለመፍታት የንግዱ ማህበረሰብ ሚናውን መወጣት ይኖርበታል ሲሉም ተሰምተዋል። የወረዳዊ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ተወካይ ኃላፊ አቶ ወደባ አስፈጠነ መንግስት ከህግ ማስከበር ዘመቻው ጎን ለጎን የንግዱ ማህበረሰብ በሚከፍለው ግብር በርካታ መሰረተ ልማቶች እየተሰሩ መሆናቸውን ጠቁመው ጫካ የወጡ ወንድሞቻችን የመንግስትን የሰላም ጥሪ በመቀበል የህዝባችንን ሰቆቃ ማስቀረት እንዳለባቸው መልእክት ሲያስተላልፉ ቢሰሙም ውስጣቸው ያለው ዓላማ ግን ሌላ መሆኑን የመረጃ ምንጮቻችን ተናግረዋል። የኢፌድሪ መንግስት ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችን እናቀርባለን ሲል ቋሚ ሲኖዶሱ አስታወቀም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ የሶስቱ ብፁዓን አባቶች ወደ ሀገር መግባትን በተመለከተ መግለጫ ወጥቷል። ቋሚ ሲኖዶሱ በመግለጫውም በውጭ አህጉረ ስብከት ተመድበው ሐዋርያዊ የሆነ አገልግሎታቸውን በመፈጸም ላይ የሚገኙት አንደኛ ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ሁለተኛ ብፁ አቡነ ቴዎፍሎስ የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ሶስተኛ ብፁ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ መልአተ ጉባኤ እንዲሳተፉ ቅድስት ቤተክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ አቅርባ እንደነበር ይታወሳል ያለው ሲኖዶሱ መንግስትም ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከት ነው የሀገራችን ሀገራችንን ሰላም ለማጽናት የቅድስት ቤተ ክርስቲያናችን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶሱን ጉባኤ እንዲሳተፉ መፍቀዱን ተገንዝበናል ሲል ገልጿል። በመሆኑም መንግስት ቅድስት ቤተ ክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ የሆነ ምላሽ በመስጠቱ ከፍ ያለ ምስጋናችን እናቀርባለን ብሏል። በመግለጫው ቋሚ ሲኖዶሱ ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለህዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጁ መሆናችን እንገልጻለን ሲል በመግለጫው አሳውቋል። ምርጫችን ሰላም ነው። አስተዳደራችንን የሚነካ የህወሀትን ከፋፋይ ቡድን አንታገስም ሲሉ የትግራይ ደቡባዊ ዞን ሰላማዊ ሰልፈኞች ተናገሩ። ኋላ ቀር አስተሳሰብን እንቃወማለን፣ የሻቢያን ተልዕኮ ከሚያስፈጽም ኃይል ጋር ግንኙነት የለንም ሲሉ ገልጸዋል። ዛሬ ግንቦት 7 ቀን 2017 ዓ ም በትግራይ ደቡባዊ ዞን ማይጨው ከተማ የደብረ ጽዮን ገብረሚካኤል የራፋኤል ህወሀት ቡድን ባለፈው ሳምንት የሰጠው ጋዜጣዊ መግለጫን የሚቃወም ሰላማዊ ሰልፍ ተካሂዷል። ትናንት ግንቦት 6 ቀን 2017 ዓ ም ከኢትዮጵያ የፖለቲካ ፓርቲዎች የተሰረዘው ህወሀት ሊቀመንበር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ወይን ለተባለ የድርጅታቸው ልሳን በሰጡት ቃለ ምልልስ ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሄድ ዝተው ነበር። የዞኑ አስተዳዳሪ በመራውና በአስተባበረው ዛሬ በተካሄደው ሰላማዊ ሰልፍም የሊቀመንበሩን መግለጫ ሙሉ በሙሉ በመቃወም ቡድኑ ያሰበውን ከመፈጸም እንዲቆጠ የሚያስጠነቅቁ የቁጣ ድምፆችም ተሰምተዋል። በሰልፉ ከተሰሙ ተቃውሞዎች መካከልም ምርጫችን ሰላም ነው፣ አስተዳደራችን ለሚነካይ፣ የህወሀት ከፋፋይ ቡድን አንታገስም፣ ኋላቀር አስተሳሰብ እንቃወማለን፣ የሻቢያን ተልኮ ከሚያስፈጽም ኃይል ጋር ግንኙነት የለንም፣ በምስለን ያንመራም የሚሉና በሰላማዊ ሰልፉ የተገኙ ሰልፈኞችም ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በምህላ መሬት ላይ ተኝተው ሲማጸኑም ታይተዋል። በሰላማዊ ሰልፉ ላይ በመገኘት መልእክት ያስተላለፉት የማይጮው ከተማ ከንቲባ ዮሐንስ አዱ እኛና የዞን ዋና አስተዳዳሪ ሀፍቶ ኪሮስ ህዝቡ ሰላሙ እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበት ብለዋል። ሰልፉ ከትናንትና የህወሀት ስረዛ ተያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነም ተረጋግጧል። ክብራትና ክብራና አብራችሁን ስለቆያችሁ እያመሰገን የዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁኑ።